ይመስልልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446 ኛው የኢድ አላድሃ አረፋ በዓል በሰላም አደረሳችሁ። ኤድ ሙባረክ። እንሆ ለአሁን ያሰባሰብናቸውን መረጃዎችን ከዚህ እንደሚከተሉ ማስደመጥ ጀመርን ዋና ዋናዎቹን በቅድሚያም ጠቅላይ ሚኒስትር አብይ አህመድ ሐኪሞችን ደሞዝ ይጨመርልን ብለው ስለጮሆ አይጨመርም እኔም የደሞዝ ጥያቄ አለኝ አሉ። ደሞዝ ለመጨመር ኢትዮጵያ አቅም የላትም ሲሉም ተናግሯል። የኢትዮጵያ ሕዝብ አይኑን ይግለጥ ሲሉም ማዘዋል ሰሙታላችሁ። የኢትዮጵያን ለንግድ አገልግሎት የባህር ተደራሽነትን ጥያቄ እንደግፋለን ሲሉ የአሜሪካው አምባሳደር ተናገሩ። ይህንን ለማሳካት የሚደረገው ጥረት ሰላማዊና ዲፕሎማሲያዊ አማራጭን መከተል ያሸዋል ሲሉም አንስተዋል። እንመለከተዋለን። በዘንድሮ የሐጅ ጉዞ ወደ ሳውዲ አረቢያ የሄዱት ኢትዮጵያውያን ሙስሊሞች ቁጥር ባለፈው 10 ዓመት ውስጥ ዝቅተኛው ሆኖ ተመዘገበም። ለአንድ ሰው 620 ሺህ ብር መክፈልን ግድ ያደረገው የመንግስት ፖሊሲ ደግሞ ለተጓዦች ቁጥር ማሽቆልቆል ምክንያት ነው ተብሏል። ተጨማሪውን ይዘናል። በኦሮሚያ ክልል በተፈጸመ ጥቃት የአንድ ቤተ ክርስቲያን ኃላፊን ጨምሮ ሰዎች መገደላቸው ተሰማም። በአርሲ ዞን ጁጁ ታጣቂዎች በፈጸሙት ጥቃት የቆሰሉና ታግተው የተወሰዱም አሉ ነው የተባለው። ተሰሙታላችሁም። በትግራይ ክልል በጦርነቱ የተጎዱ ከ80 በመቶ በላይ ከሚሆኑ የጤና ተቋማት ውስጥ በርካቶች እንዳልተጠገኑ ታወቀም። በኤርትራ ድንበር አካባቢ በምትገኘው ሽረ በድህረ ጦርነቱ በእጅጉ እየተቸገሩ ካሉ ከተሞች አንዷ ስለመሆኗም ተዘግቧል። ሌላኛው መረጃችን ነው። ዶናልድ ትራምፕ በተለያዩ ሀገራት ላይ የጣሉት የጉዞ እገዳ እያነጋገረ ነው። ቻድ ለአሜሪካ ዜጎች የሚሰጠው ቪዛ ሙሉ በሙሉ ታግዷል ስትል አሳውቃለች። የአፍሪካ ህብረት በበኩሉ ሚዛናዊና በማስረጃ ላይ የተመሰረተም እርምጃ አሜሪካ እንድትወስድ ጠይቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ ሐኪሞች ደሞዝ ይጨመርልን ብለው ስለጮሁ አይጨመርም፣ እኔም የደሞዝ ጥያቄ አለኝ አሉ። ደሞዝ ለመጨመር ኢትዮጵያ አቅም የላትም ሲሉም ተናግሯል። የኢትዮጵያ ህዝብን አይኑን ይግለጥ ሲሉም አዘዋል። የሁለት አመት ከመንፈቅ ህፃን በትምህርት ቤት ውስጥ እንዲውል እያደረግኩ ነውም ብሏል። አያሌ ውሸቶችን በመናገራቸው ምክንያት በንግግራቸው የተሰላቸው ማህበረሰብ እርሳቸውን ማድመጥ እንዳቆምና እንደማይፈልግ የሚነገርላቸው ጠቅላይ ሚኒስትር አብይ በፕሮፓጋንዳ ልሳኖቻቸው በተመሳሳይ ሰዓት አንድ ጊዜ የሚያወሩት ንግግር ዛሬም ቀጥሏል። ሁለት ጥያቄ ብቻ ቀርቦላቸው ለአንድ ሰዓት ከአምስት ደቂቃ ያወሩት ጠቅላይ ሚኒስትሩም ለመረዳት አስቸግሮ ይቆይቷል ሲሉ ከዚህ በፊት ስለተናገሩለት የኢኮኖሚ ጉዳይ የሚያትት ነበር። ጠቅላይ ሚኒስትሩ ለመገንዘብ ከሚቸግራቸው ጉዳዮች አንዱ የሆነው ይህንኑ የኢኮኖሚ ጉዳይን በአሃዛዊ ማስረጃዎችና ሴክተሮች ከፋፍለው ለማስረዳት ከመሞከር ይልቅ የተቀበልኩት ኢኮኖሚ ምክምኪል ነበር፣ ይሸት ነበር ወዘተ በማለት በጠረን ገልጾታል። ኤክስፖርት የሀገር ውስጥ ንግድ እንቅስቃሴ ተሳስሯል። እንከፋፍተው ንፋስ ይባበት እምክ እምክ የሚለው የታሸገውን ነገር ፈታ ፈታ እናድርገው የሚል ውሳኔ ነበር የወሰኑ። በአሁኑ ወቅት በሀገር ውስጥ የህክምና ባለሙያዎች የስራ ማቆም አድማ ላይ መሆናቸውን ያላነሱት ጠቅላይ ሚኒስትር ዐቢይ የደሞዝ ጥያቄያቸውን ግን አጣጥለውታል። እኔም የደሞዝ ጥያቄ አለኝ እያሉ በአንድ ሰዓቱ ንግግራቸው ሶስት ጊዜ ያነሱት ጠቅላይ ሚኒስትሩም የሀኪሞቹ ጥያቄን በጩኸት የሚመለስ ጥያቄ አይደለም፣ ኢትዮጵያ አቅም የላትም ብለዋል። ይልቁን ሃምሳ ሶስት በመቶ ተጨማሪ የህክምና ባለሙያዎችን በመቅጠር ስራ አቀለልላቸው ነው ያሉት። ዘንድሮ ሪፎርሙን ስንሰራ 91 ቢሊየን ብር ነው የጨመሩ። በዘንድሮ 91 ቢሊዮን ብር በአመት ኢንጀክት ከማድረግ በላይ ኢትዮጵያ አቅም የላት። ይህ የደሞዝ በቂ አይደለም። አሁን በቅርቡ ሀኪሞች ጥያቄ አንስተዋል። ወታደሮች፣ ፖሊሶች፣ ሚኒስትሮች፣ ጠቅላይ ሚኒስትሩ ሁላችንም የደሞዝ ጥያቄ አለብን። እንዲሁ በጩኸት ብቻ የሚመለስ አይደለም። ሰክነን ማሰብ አለብን። ቢሊየነርነታቸው የሚነገርላቸው እንደ ኦቪድ ያሉ ግዙፍ ፍሬል ስቴቶችንም በባለቤትነት የያዙም ልጆቻቸውንም በአሜሪካ የሚያኖሩና በዛው የሚያስተምሩ መሆናቸውን የተናገሩም ድህነትን ጠቅላይ ሚኒስትር በመሆን አሸነፍኩት የሚሉት ጠቅላይ ሚኒስትር ቁርስና ምሳ መብላት ተሳነኝ፣ ከ20 ዓመት በላይ ተምሬ ልጆችን መመገባቃተኝ ከሚሉ የሀገሪቱ ስፔሻሊስቶች እኩል የደመወዝ ችግር ያለባቸው መስለው በዚሁ ማብራሪያቸው ላይ ሶስት ጊዜ ጠቅሰውታል። በሀገሪቱ ውስጥ ታምር እያመጣሁ ነው የኢትዮጵያ ህዝብ መሆናቸውን መግለጥ አለበት በማለትም እርሳቸው ለውጥ ያሉትን አገዛዛቸውን ህዝቡ ካልደገፈም አደገኛ ጣጣ ይመጣበታል ብለውም አሳስበዋል። የኢትዮጵያ ህዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያም ጭምር ነው። አሁንም ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይህን እድገት በተገለጠ ዓይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል፣ አደገኛ ጣጣና መከራ ሊያመጣብን ይችላል። ጠቅላይ ሚኒስትር አብይ የሀገሪቱን ኢኮኖሚ ሲተነትኑ ተአምር አምጥቻለሁ ሲሉም አምሽቷል። ይሁን እንጂ ዓለም አቀፍ መረጃዎች የሚመሰክሩት የሀገሪቱ 72 በመቶ ሕዝብ እንደደሀየም ሰላሳ ቢሊዮን ዶላር የሚልቅ ሀብትን በጦርነት እንዳወደመም ፋብሪካዎችም ተዘግተው ከሀገር እንደሸሹም ኢንዱስትሪዎችንም በድሮንና በከባድ መሳሪያ እንዲቃጠሉ ምክንያት የሆነ ውጊያን ጠቅላይ ሚኒስትሩ ስለማከናወናቸው ነው። በኢትዮጵያ ውስጥ ከዘጠኝ ሚሊዮን የሚልቁ ህጻናት እርሳቸው ስልጣን ለማስጠበቅ ሲሉ በሚያካሄዱት ጦርነት ምክንያት ከትምህርት ቤት የቀሩ መሆናቸውን ዩኒሴፍም ሆነ የእርሳቸው ሹም ብርሃኑ ነጋ የማይክዱት ቢሆንም እርሳቸው ግን የሁለት ዓመት ልጅ ትምህርት ቤት ውስጥ የሚውልበት ስርዓት ፈጥር ያለው ባይ ናቸው። ህዝቡ እንደሚያውቀው ከዚህ ቀደም በሰባት አመት ልጆቹን የሚልክ ሰው አሁን በሁለት አመት ተኩል በሶስት አመት እንደሚልካቸው ያውቃል። ሁሉም ሰው የሚያውቀው ጉዳይ ነው። የኢትዮጵያን የንግድ የባህር ተደራሽነት ጥያቄን እንደግፋለን ሲሉ የአሜሪካው አምባሳደር ተናገሩም። ይህንን ለማሳካት የሚደረገው ጥረት በሰላማዊና ዲፕሎማሲ አማራጭ መሆን ያሻዋል ሲሉም አንስቷል። ጠቅላይ ሚኒስትር አብይ አህመድ ቀይ ባህር ተፈጥሯዊ የዳር ድንበራችን ነው የሚል ንግግር ካደረጉበት ጊዜ አንስቶ ብልጽግናው እንደ አንድ የመግዣ ጀንዶ አድርጎ እየተጠቀመበት ያለ ጉዳይ ነው የባህር በር። እንዲያም ሆኖ በራሳቸው በብልጽግናው ሹማምንት መካከል እንኳን የባህር በር ባለቤትነት ወይንስ የባህር በር ራሽነት ነው ፍላጎቱ፣ የሚለው ላይ መግባባት የለም። ዛሬ የአሜሪካው አምባሳደር ኤርቪን ማሲንጋ ንግግር ተከትሎ የነበረው ግብረ መልስም ለዚህ ማሳያ ነው። አምባሳደሩ አሜሪካ የኢትዮጵያን የንግድ የባህር ተደራሽነትን ድጋፍ እንደምትሰጠው ተናግሯል። አምባሳደሩ በንግድ ስራ እንደዚሁም ሰላማዊና ዲፕሎማሲ አማራጮችን በመከተል ኢትዮጵያ ፍላጎቶቿን ማቅረቧን አሜሪካ ይሁንታ ትሰጠዋለችም ብለዋል። እንደዚህ አይነት ጥረቶችን መደገፍ የአሜሪካ መንግስትና የኔ ኤምባሲ ወደፊትም የሚሰሩበት ጉዳይ ነው ሲሉም ማክሏል። አሜሪካ ከኢትዮጵያ ጋር ስላላት ግንኙነት ሲናገሩም የአሜሪካ አቀራረብ ኢትዮጵያ በቀጠናው ስፋት ያላት ሀገር ከመሆኗ ጋር እንደሚገናኝ ተናግረው፣ ነገር ግን ከስፋቷ የበለጠ አስፈላጊው ደግሞም በቀጠናው ያላት ተጽዕኖና ቀጠናው እንደገና ለማረጋጋት ያላት አቅም ነው ሲሉም ገልጿል። expanding commercial

ይህ የአምባሳደሩ ንግግር አሜሪካ በንግድ አገልግሎት በዲፕሎማሲያዊ መንገድ ኢትዮጵያ የባህር አሊያም ደግሞ የወደብ ተጠቃሚነቷን እንደሚደግፉ የሚገልጽ ነው። በእርግጥ ይህንን ፍላጎት እስካሁን የተቃወመ ሀገር የሆን ባለስልጣን የለም። የኢትዮጵያ ብቸኛ መተንፈሻ በሆነችው ጅቡቲ በኩል ኢትዮጵያ እያገኘች ያለችው ኮመርሻል የባህር ተደራሽነትም በዛ መልኩ ያለ ነውና ብልጽግና የሶማሌላንዱን ስምምነት ሽሮም አንካራ ላይ ከስምምነት ሲደርስም ከሶማሊያ ጋር የንግድ መዳረሻ ማግኘት የሚል መግባባት ላይ ደርሶ ነው። አገዛዙ አምና ቃል የገባው በሶማሌላንድ የወደብ ባለቤት አደረግኳችሁ ዜና ግን እስካሁን ስለ መክሰሙ ለዜጎቹ ያለው ነገር የለም። በዘንድሮ የሀጅ ጉዞ ወደ ሳውዲ አረቢያ የሄዱት ኢትዮጵያውያን ሙስሊሞች ቁጥር ባለፈው አስር ዓመት ውስጥ ዝቅተኛው ሆኖ ተመዘገበም። ለአንድ ሰው 620 ሺህ ብር መክፈልን ግድ ያደረገው የመንግስት ፖሊሲ ደግሞም ለተጓዦች ቁጥር ማሽቆልቆል ምክንያት ሆኗል ተብሏል። በዘንድሮ ዓመት የሚከበረው የአረፋ በዓል ምክንያት በማድረግ ከተለያዩ የዓለም ክፍሎች ወደ ሳውዲ አረቢያ የሚካሄደው የሀጅ ጉዞ ቀጥሏል። ኢትዮጵያውያን ሙስሊሞችን ባለፉት አስር ዓመታት ውስጥ ዝቅተኛ ተጓዥ ሆኖ የተመዘገቡበት የዘንድሮው የሀጅ ጉዞም የማይሞሉ ሰዎች የተገኙበት ሆኗል። ይህንን ሃይማኖታዊ ጉዞ በዚህ ልክ ያነሱ ኢትዮጵያን እንዲሳተፉበት ያደረገው ደግሞም የብልጽግናው መንግስት ባለፈው አመት ከነ አይኤምኤፍ የተቀበለው ፖሊሲ ነው ተብሏል። የዶላር ዋጋና ኑሮ የብርን ዋጋ እንዲዳከም ያደረገው ብልጽግና ባለፈው አመት ለአንድ የሀጅ ተጓዥ ይከፈል የነበረውን 329 ሺ ብር ዘንድሮ በጥፍ እንዲጨምር አድርጎታል። በዚህም በዘንድሮ አመት 625 ሺ ብር መክፈል ግዴታ በመሆኑና የሀጅ ተጓዦች ቁጥርም እንዲያሽ እንዲቆለቁል በማድረጉም ሀጅ ማድረግ የቻሉ ሙስሊሞች 6000 የማይሞሉ ሆኗል። በዘንድሮ አመት ሀጅ ለማድረግ ገንዘብ ሲቆጥቡ የኖሩ ሙስሊሞች በባንክ ያስቀመጡት ገንዘብ እንዲዳከም ከመደረጉ አልፎም ወደ ዶላር ሲቀየር ከእጥፍ በላይ በመቀነሱ ብሩን መክፈል ሳይችሉ የቀሩ ሙስሊሞች እንዲበዙ ምክንያትም ሆኗል። በዚህም የዘንድሮ ሀጅ አድራጊዎች ከአምናዎቹ አንጻር ሲታዩ በእጥፍ የቀነሱ ሲሆን በ2016 የሀጅ ጉዞ 12000 ኢትዮጵያውያን ወደ መካ ሄደው ነበር። በዘንድሮ አመት ግን ስድስት ሺህ የማይሞሉ ሆኗል። ባለፈው አስር ዓመት ውስጥ በዚህ መጠን አነስተኛ ተጓዥ ታይቶ አይታወቅም ያሉት አስተያየት ሰጪዎች የብልጽግናው መንግስት ወደ ስልጣን ሲመጣም የአንድ ሰው የሃጂ ወጪ መቶ ሺህ ብር ገደማ እንደነበር አስታውሰው የአሁኑ ግን ስድስት መቶ ሀያ አምስት ሺህ ብር መሆኑን የማይቀመስ አድርጎታል ይላሉ። በኦሮሚያ ክልል በተፈጸመ ጥቃት የአንድ ቤተ ክርስቲያን ኃላፊን ጨምሮ ሰዎች መገደላቸው ተሰማ። ባርሲ ዞን ጁጁ ታጣቂዎች በፈጸሙት ጥቃት የቆሰሉና ታግተው የተወሰዱ ማሉ ነው የተባለው ዜጎች በሀገሪቱ በተለያዩ ኃይሎች የሚደርስባቸው እገታ፣ ግድያና ጥቃት አሁንም እንደቀጠለ ነው። የብልጽግናው ሰዎች ደግሞ ታሪካዊ ሰላም ላይ ነን አይናችሁን ግለጡ እያሉ ናቸው። የሆኖ ሆኖ በኦሮሚያ ክልል ባርሲ ዞን ጁጁ ወረዳ ልዩ ቦታው አንጎዶቼ ሁላ አርቦዬ ከተማ ባለወልድ ቤተክርስቲያን ቤተክርስቲያን አካባቢም የደብሩ ኃላፊ ካህንን ጨምሮ ሶስት ሰዎች ሲገደሉ ሁለት መቁሰላቸውን የሟች ቤተሰቦችና የአካባቢው ኗሪዎች ለመገናኛ ብዙኃን ተናግረዋል። የሟች ካህን ቤተሰብ በሰጡት ቃልም ትናንት 11 ሰዓት ከአርቦ የገበያ ውለው ሲመለሱ ቤት ገባ ብሎ እንደወጣ ነው ከቤቱ አውጥተው ይዘውት ሂደው መኪና መንገድ ዳር የገደሉት ብለዋል። አንደኛውን በሩ ላይ ነው የገደሉት። አንደኛውን ከብቶች ሲኖዱበት ከብቶቹን ተውልይ ሲል እዛው ነው የገደሉት። ሶስቱንም እዛው ነው የገደሏቸው ሲሉም ተናግሯል። ሟቾች ልጆ ሌሎች እንዳሏቸው ካህኑም የአንጎሎች የቅዱስ ባለወልድ ቤተ ክርስቲያን አገልጋይ የሁለት ወንዶችና ሶስት ሴቶች ልጆች አባት እንደነበሩ አስረድተዋል። ከሟቾቹ ባሻገር አቶ ድንቁ ሀይሌ የሚባል ሰው የተመታለም ሌሎች የት እንደደረሱ ያልታወቁም አሉ ያሉት የሟች ቤተሰቦች ከ15 ቀናት በፊት አንዲት ሴት ተገድላለች፣ አምስት ልጆችም ታግተው ተወስዷል ሲሉም አስታውሷል። አጋቾቹ አምስቱን ታጋቾች ገንዘብ እየተቀበሉ እንደመለሷቸው አስረድተው ገዳዮቹ ትናንትም ሶስት ሰዎች ከገደሉ በኋላ መከላከያዎች ገብተው ተወዲያውኑ ወደቀው ወጡ። እነሱ ከወጡ በኋላ ሌሊት ስድስት ሰዓት ተመልሰው ከብትም ገንዘብም ከሰው ላይ ወስደዋል ነው ያሉት። አንድ ስማቸው እንዲገለጽ ያልፈለጉ የአካባቢው ነዋሪ በበኩላቸው ከአዳማ ወጣ ብሎ አርቦዬ የምትባል ከተማ አለች፣ እዛ መስመር ላይ ካህን አባትና ሌሎች ሰዎች ተገድሏል ሲሉ ተናግሯል። ቀሲስ ተስፋ ለሙ፣ ጎረቤታቸው አቶ በጋሻው ስዩም፣ አቶ ክፍሌ ገብረ ክርስቶስ ተገድሏል። ሁለት ሰዎችም ቆስሏል። የቀብር ስነስርዓታቸውንም ዛሬ በደብሩ ተፈጽሟል። የተገደሉት ትናንት ማታ ሲ ነው ሲሉም አክሏል። እንዲህ የሚሉ የቤተሰብ አባላትን እንደለገሰት ሁሉ ያሉ ባለስልጣናት ደግሞ ታሪካዊ ሰላማችንን ጥላሸት የሚቀቡ ባንዳዎች ቢሉ እምብዛም የሚያስገርም አይሆንም። በትግራይ ክልል በጦርነቱ የተጎዱ 80 በመቶ ከሚሆኑ የጤና ተቋማት ውስጥ በርካቶች እንዳልተጠገኑ ተነገረም። በኤርትራ ድንበር አካባቢ የምትገኘው በድህረ ጦርነቱ በእጅጉ እየተቸገሩ ካሉ ከተሞች መካከል ሽራሮ አንዷ ስለመሆኗም ተዘግቧል። ትግራይ ክልል ከጦርነቱ በኋላ የዳግም ግንባታ ስራዎች ባለመከናወናቸው በርካታ የህብረተሰብ አገልግሎቶች እየተስተጓጎሉ ይገኛሉ። ሻቢያና ብልጽግና የጋራ የጥፋት ምድር በነበረው በዚህ ክልል ከጠፋው የሰው ነፍስ ባሻገር ትምህርት ቤቶች የጤና ተቋማትና ሌሎችም አገልግሎት መስጫዎችን ባመዛኙ እንደተጎዱ ናቸው። በጦርነቱ 80 በመቶ የሚሆኑ የጤና ተቋማት በተለያየ ደረጃ የሚገለጽ ውድመት እንደደረሰባቸው፣ በርካታ ትምህርት ቤቶች እንደወደሙ፣ በተለይም በገጠር አካባቢዎች የሚገኙ የንጹህ ውሃ ማዕከላት እንደተጎዱ መረጃዎች ያመለክታሉ። በትግራይ ክልል ሰሜን ምዕራብ ዞን የምትገኘው ሽራሮ ከተማ በጦርነቱ ከፍተኛ ውድመት ከደረሰባቸው አካባቢዎች መካከል አንዷ ናት ይላል የጀርመን ድምጽ ዘገባ። የሽራሮ ተማ ከተማ ኮሚኒኬሽን ጽህፈት ቤት እንደሚገልጸው በሽራሮ የነበሩ ትምህርት ቤቶች፣ የጤና ተቋማትን ጨምሮም ሌሎችም አገልግሎት ሰጪ መሰረተ ልማቶች በጦርነቱ ከወደሙ በኋላ አሁንም ድረስ ከስራ ውጭ ሆነው ይገኛሉ። ይህ ውድመት ከሚፈጥረው ኢኮኖሚያዊና ማህበራዊ እንቅስቃሴ መስተጓጎል በተጨማሪም ከሰላም ስምምነቱ በኋላ ዳግም ተሰርተው አሊያም ተጠግነው ወደ ስራ ለመመለሳቸው በህብረተሰቡ ዘንድ ከፍተኛ ቅሬታን የፈጠረ ሆኗል። በሽራሮ እስካሁን ዳግም ተጠግኖ ወደ ስራ የተመለሰ አንድ ነበረ የውሃ ተቋም ብቻ መሆኑም ተገልጿል። የትግራይ ጊዜያዊ አስተዳደር ደግሞ በበጀት ውስንነትና ሌሎች ምክንያቶች በሚፈለገው ልክ የዳግም ግንባታ ስራዎች መከናወን አልቻሉም ይላል። በትግራይ ጊዜያዊ አስተዳደር የዳግም ግንባታ ጉዳዮች አስተባባሪ የሆኑት ሰውም ባለፉት ዓመታት የወደሙ የጤና ተቋማትና ትምህርት ቤቶችን ጨምሮም ሌሎችንም ወደ ስራ ለመመለስ የጥገና ስራዎች ሲከናወኑ መቆየታቸውን ነው የሚናገሩት። አሜሪካ በተለያዩ ሀገራት ላይ እየወሰደች ያለችው የጉዞ ክልከላ እርምጃ እያነጋገረ ነው። ቻድ ለአሜሪካ ዜጎች የሚሰጠው ቪዛ በሙሉ ታግዷል ስትል አሳውቃለች። የአፍሪካ ሕብረት ደግሞ አሜሪካ ሚዛናዊ፣ በማስረጃ ላይ የተመሰረተ እናም ለረጅም ጊዜ የቆየ የሁለትዮሽ ግንኙነትን የሚወክል የጉዞ እገዳ ፖሊሲ እንድትወስድ ጠይቋል። ዶናልድ ትራምፕ ኤርትራን ጨምሮ አስራ ሁለት ሀገራት ዜጎችን ወደ አሜሪካ እንዳይገቡ ሲያግዱ ሌሎች ሀገራትም በከፊል ክልከላ መጣላቸው መነጋገሪያ ሆኗል ይህንን ተከትሎ ቻድ ለአሜሪካ ዜጎች የሚሰጠው ቪዛ ሙሉ በሙሉ ታግዷል ብላለች ቻድ ይህንን የወሰነችው የአሜሪካው ፕሬዚደንት ዶናልድ ትራምፕ ቻድን ጨምሮ በርካታ የአፍሪካ ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለክል ገደብ መጣላቸውን ተከትሎ ነው ቻድ የምትሰጠው አውሮፕላኖችም ሆነ የምትሰጠው በቢሊዮን የሚቆጠር ዶላር የላትም። ነገር ግን ቻድ ክብርና ኩራት አላት ሲሉ ፕሬዝደንት ማሃማት ኢድሪስ ደቤ ኢቴኖ ጽፈዋል። የአሜሪካው ፕሬዝደንት ዶናልድ ትረምፕ ባወጁት የጉዞ እገዳ ከፍተኛ ጉዳት የደረሰባት አህጉር አፍሪካ ስትሆን ከአስራ ሁለቱ ሀገራትም ሰባቱ ተካተዋል። ይህ እገዳ ከሰኞ ጀምሮ ተግባራዊ ይሆናል በሚል መገለጹም የሚታወስ ነው። ይህ በእንዲህ እንዳለ የአሜሪካው ፕሬዝደንት ዶናልድ ትረምፕን ውሳኔ ተከትሎ የአፍሪካ ህብረት ሚዛናዊ፣ በማስረጃ ላይ የተመሰረተና የረጅም ጊዜ የቆየ የሁለትዮሽ ግንኙነትን የሚወ በመወክል ጉዞ እገዳ ፖሊሲ እንዲወሰድ ጠይቋል። አዲሱ መመሪያ የሚመለከታቸው አፍጋኒስታን፣ ማይናማር፣ ቻድ፣ ኮንጎ፣ ኢኳቶሪያል ጊኒም፣ ኤርትራ፣ ሃይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን እና የመን ዜጎች መሆናቸውም ይታወቃል። ከነዚህ ሀገራት በተጨማሪም የቡሩንዲ፣ የኩባ፣ የላኦስ፣ የሴራሊዮን፣ ቶጎ፣ ቱርኪሚስታን፣ ሚስታን እና ቬንዙዌላ ዜጎች ደግሞ በከፊል እገዳ ተጥሎባቸዋል። ይህንን ተከትሎ የአፍሪካ ህብረት በሰጠው መግለጫም ማንኛውም ሀገር የድንበር ጥበቃ እና የጸጥ ተከታሎ አላይነት መብት እንዳለው ይታወቃል። በህዝብ ለህዝብ ግንኙነት፣ በትምህርት ልውውጥ፣ በንግድና ና በሰፊው ዲፕሎማሲያዊ ግንኙነት ላይ ለአስርት ዓመታት በጥንቃቄ የተጠብቀው በቆዩ ግንኙነቶች ላይ አሉታዊ ተጽዕኖ እንዳያሳድር ግን መጠንቀቅ ያሻል ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም። አበቃን፣ ቸር ያሰማን።